ወደ ሰሜን ጀርመን ለመሄድ ዝግጅት እያደረግኩኝ ነው። እኔ የምኖረው በጀርመን በደቡብ ይቷ አካባቢ ነው። ደቡብ ላይ ነኝ ማለት ጀርመን ሀገር፣ የጀርመን ደቡብ ሰው፣ ሀገራችን ትንሽ ቀዝቀዝ የሚለውም ለዛ ነው። ወደ ሰሜኑ ሄር ነው እና እየተነቃቃሁ ነው። ቡናይን እየጠጣሁኝ አንድ ነገር ልንገራችሁ። በዚች ምድር ላይ በጣም የሚያሳዝኑኝ ሰዎች ልንገራችሁ፣ ሱሰኞች ሱሰኞች ተምረው እንዳልተማሩ ቤተሰብ እያላቸው ቤተሰብ እንደሌላቸው፣ በአጠቃላይ ሱሰኞች ከቤተሰቦቻቸው ጋር ይጣላሉ፣ ከእህት ከወንድሞቻቸው ጋር ይጣላሉ፣ ከእናት አባታቸው ጋር ይረጋገማሉ፣ ቤተሰቦቻቸውን ይሳደባሉ። ከቤተሰቦቻቸው እርግማን ይሰበስባሉ። ከእህት ከወንድሞቻቸው እርግማን ይሰበስባሉ። ከዛን የተወለደው ልጅ ራሱ እርግማን አምነው የሚሆነው፣ ምክንያቱም ሰው የዘራውን ያጭዳልና በዚች ምድር ላይ እንደ ሱሰኞች የሚያሳዝኑኝ ፍጡር የለም። የእኔ ጌታ ተምረህ ወይ እንደ ሰው ከሰው በላይ ተምረህ ከሰው በላይ ደሞዝ እያገኘህ ቤተሰብ መርዳት ስትችል ራስህንም መርዳት ካቃተህ ጥላትህ ሱስህ ነው። ሙስሊም ከሆንክ መግቢያህን ፈልግ። ፕሮቴስታንትም ከሆንክ መግቢያህን ፈልግ፣ መደበቂያን የኦርቶዶክስ እምነት ተከታይ ከሆንክ እንደው ለአንድ ወር ከአስራ አምስት ቀን ያክል የሆነ ገዳም ውስጥ ግባና ሱስ የማታይበት ቦታ ተቀመጥ። ከሱስህ ካልተላቀክ ሰው አትሆንም። አይደለም ለሰው ልትደርስ ለራስ ሰው አትሆንም። ብዙ ሰው አንቺ እድለኛ ነሽ እንደዚህ ናው። ሱሰኛ ብሆን ለራሴም አልሆንም፣ አይደለም ለልጆች፣ አይደለም ለማንም ያለ ዕድሜ አርጅቼ ሙግግግ ብዬ እነዚህ የሚያምሩ ጥርሴ ውልቅልቅ ብሎ የፊት ቅርጼ ተበለሻሽቶ አማራሪ ቤተሰቦቼን የምሳደብ ከራሴ ጋር የምጣላ ከግርግዳውም ከግንቡ ጋር ምጣላ። ሰው ነው መሆነው። ሱስ ፆታ አይመርጥም። ወጣቶች እንደኔ፣ ጎልማሶች የሆናችሁ በቃ ምንም ነገር አይኖራችሁ። ከሱስ ነፃ የሆነ ማንነት ግን ይኖራችሁ። እግዚአብሔርን ነው የምላችሁ። ሱስ የሰው ልጅ ደሃ ያደርጋል። ማንኛውም ሱስ፣ ቀን በቀን ተሰላፊ፣ ቢራ ጠጭ ከሆንክ ደሃ ነው የምትሆነው። ቀን በቀን ተሰላፊ ቃቢ ከሆንክ ደሃ ነው የምትሆኑ። ቀን በቀን ያችን ነገር የምትወስድ ከሆነ ደሃ ነው የምትሆኑ። ሱስ ድሃ ያረጋል። ሱስ ከፈጣሪ ያጣላል። ሱስ ከራስ ጋር ያጣላል። ሱስ ከቤተሰብ ያጣላል። ሱስ ክብርህን ይነጥቀሃል። ማንነትክን ይነጥቀሃል። ማዕረግህን ይነጥቀሃል። ክብር የሚባል ነገር ያሳጣል። ማንም ላንተ ክብር አይኖረውም። ቢኮዝ ሱስ ቆሻሻ ያረግሃል። ሱሰኛ ስትሆን ትሸት አለ። ሱሰኛ ስትሆን ትገማለህ። ንግግርህ ይገማል። ሰውነትህ ይገማል። ይሄ ፊትህ አይንህ ያባብጣል። ቆዳው ያባብጣል። የሆነ ያበደ ሰው የሰከረ ሰው ነው የምትመስለው። በቃ እንዴት ብይል ንገ ሱሰኛ ሰው እንዲህ አይታችሁ የመጀመሪያ ደረጃ የፊት የአይን ቆዳህን ያሳብጠዋል። አንድ የኢቢኤስ ጋዜጠኛ ካሜራ ዙም አድርጎት እያየሁት ነበርና ማታ ማታ ጮክ ያለ መጠጥ እንደሚጠጥ ያስታውቅበታል። አይ ይህች አዘጋጅ ይሄ ሰውዬ ትጠጣለች ማለት ነው አልኩኝ። አይ ለኛ ጠጭናት፣ መጠጣት ብቻ ሳይሆን ትለበልባለች ብዬ አሰብኩኝ። እና ምን ልላችሁ ፈልጌ ነው፣ ብዙዎቻችሁን ለድህነት ምክንያት ሱስ ነው ብዬ አስባለሁ። እመኑኝ፣ እግዚአብሔር ልጅና የእንጀራ ልጅ የለውም። እግዚአብሔር ልጅና የእንጀራ ልጅ የለው። ሁላችንም የእግዚአብሔር ልጆች ነን። ሀብታም ባትሆን ግን አትቆሽሽም። ቢያዝ ከሱስ ነፃ ከሆንክ ሀብታም ላትሆን ትችላለህ እኮ ግን የእውነቴን ነው የምነግርህ። ክብርህን፣ ጽዳትህን፣ ህሌናህን፣ ቤተሰብህን፣ እህትና ወንድምህን ግን አታጣም። ሱሰኛ ስትሆን ሁሉንም ነው የሚያሳጣ፣ ሁሉንም አንደኛ አንተ ራስህ በማይመለከታቸው ነው ደውለህ የምትሳደበው፣ ስጡኝ እንድትል። እንግዲህ ወንድምህ ምን አገባው? እህትህ ምን አገባት? አንተ ጠጥተህ ለሰከርክ ለጨረስከው ምን አገባህና ነው መተህ ቤተሰብ ጋር ሄደህ ይህንን አምጡ፣ ይሄንን ስጡኝ፣ ይሄንን አድርጉልኝ ልትል ሁሉ ትችላለህ። የብዙ ኢትዮጵያኖች ችግር በእርግጠኝነት በየቤታችን አንዳንድ ሰው አለ። ይሄን ንግግር ስናገር ሱሰኛ ሰው ሁሌ በጥባጭ አንድ ዘመዴ ዘመር ነው የሚባለው፣ ራቅ ያለ ነው ዝምድና፣ እንኳን ቅርብ ዝምድና አይደለም። ያው ግን እኛ ኦርቶዶክሶች እስከ ሰባት ቤት ዝምድና ስለምንቆጥር አንድ ዘመዴ መቅደስ አለኝ። ሰዎች እኔን አርቄ ይጠጣል ምናምን ምናምን ይሉኛል። እኔ ያንቺ ወንድም እኮ አርቄ አልጠጣም። እኔ አውቄ እኮ ነው የሰዎችን ስነ ልቦና ላነብ ነው። እኔ ግን አውቄ የሰከርኩ መስዬ እዛ ያሉትን ሰዎች ላስለፈልፍ ነው። ምን አገባው የመንግስት ካድሬ አይደለም። እምኑም ውስጥ ሰርግም፣ ሰልፉም ውስጥ አይገባም። ማታ ማታ ሰፈሩን ቅውጥ ሲሰክር ቤተሰብ፣ እህትና ወንድም፣ ምራት አማች ምናምን ደውሎ የሚሳደብ ሰውዬ አውቄ ሰካራ መስዬ ላስለፈልፍ ነው እንደዛ ያለኝ የዛሬ አስራ ስድስት አመት ነው። እስቲል ሰካራም ነው ራሱን መሸወድ ይባላል። እስቲል ሰካራ ሰካራ ሚስት የለውም ቤት የለው፣ ቢኖር አያድርበት፣ ወገን የለው፣ ክብር የለው፣ እምነት የለው፣ ሰካራም ሰካራም ነው። ሰካራምን ጠዋት ነው የምታወራው፣ ጠዋት ያወራው ማታይ፣ ደግሞ ከሰካራም ጋር ምንም አይነት ቁም ነገር አታወራም። ሰው በተቻለ መጠን ሰካራም ላለመሆን፣ ከሱስ ነፃ፣ ከጫት ነፃ፣ ጫቃቢ ላለመሆን ሞክር። ለምድ ነው ም አራት መቶ አምስት መቶ የኢትዮጵያ ብር፣ አንድ ሺህ የኢትዮጵያ ብር አውጥቼ ለምንድን ነው የምቅመው? ይሄን ጫት አራት መቶ ብር ስገዛው ዛሬ ሁለት ሺህ ብር ገቢ አስገብቻለሁ ወይ? ለሱስህ አንድ ነገር ስታስገባ አራት እጥፍ ገቢ መኖር አለበት። ለሱስህ አንድ ነገር ወጭ ስታወጣ የዛን ሱስ ያወጣህበትን አራት አምስት እጥፍ በቀን ማስገባት አለብህ። ነገር ግን ወራዊ ደሞዝተኛ ሆነ? በቀን ሶስት ቢራ የምጠጣ ከሆነ ደምረህ ድረስበት፣ ከየት ይመጣል? በቀን ሁለት ቢራ የምጠጣ ከሆነ ደምረህ ድረስበት፣ ከየት ይመጣል? በወር ነው ይመጣል። አንድ ቢራ ዛሬ ስንት ነው? ወጪህንና ገቢህን ያማከለ ይሁን። ምግብ መብላት አለብህ። ካልበላ መስራት አችልም። ምግብ ደግሞ መጠን አለው። ከዛ በላይ መብላት አችልም፣ ያንቀጠቅጠሃል። መጠጥ፣ ሶስት ነገሮች ግን ትለዋ አለ? እያወራህ ቀስ እያልክ የሀገሬ ልጆች ከሱስ ራሳችሁን ጠብቁ፣ ሱሰኞች አትሆኑ። በቃ እኔ ለልጆቼ የምመክረው ራሳችሁን ከሱሰኛ ጓደኛና ከሱስ ከሱሰኛ የህይወት አጋር ከሱሰኛ ጓደኛና ከሱስ ከጠበቃችሁት እግዚአብሔርን እዚሽ ምድር ላይ ስትኖር የለት እንጀራ አለህ የዕለት እንጀራ ለ በጣም በጥንጥ ጥዬ ደሞዝ ኖሪ ያውቃለሁኝ በጣም በትንሽ ዬ ደሞዝ እግዚአብሔርን ኖሪ ያውቃለሁ። ትንሽ ዬና ደሞዜ በዛች በትንሽ ዬዋ ደሞዜ ላይ ትራንስፖርቴ መመለሻ ንችዬ አባቴ ቤት ሂጄ ጠይቄ ወየኔማ እና ራሴ ንችዬ ካለሁበት ሩቅ ቦታ አባቴ ጋ መጥቼ ትራንስፖርቴን እንትን ብዬ በቃ። በተቻለ መጠን እንደውም አንድ ጊዜ ያስታውሳሉ ወንድሜ ምናልባት እያየሄን ከሆነ ያስታውሳል ብዬ አስባለሁ። እና የዘጠነኛ ክፍል ተማሪ ነበረ። በአስረኛ ነው እኛ ጋር የሚጠናቀቀው። አሁን እስከ አስራ ሁለት ሆኗል። የሚቀጥለው አመት ወይ ዩኒቨርሲቲ ሲገባ ለአንዳንድ ነገር እንዲሆነው ብዬ እኛ ቤታችን ወረዳ ነው ከተማ ነው በጎች ይመስለኛል የገዛሁለት በጎች ኦር በጣም ብዙ የፈረንጅ ዶሮዎች ምናምን እንዲያግዘው ማለት ነው። የዘጠነኛ ክፍል ተማሪ ከትምህርት ቤት ስትመለስ እነዛን በጎች ፍርሽካ ምናምን እያበላህ እንዲረቡለት ማለት ነው። አይ ቲንክ ምን እንዳደረጉት መጨረሻ ላይ አላቅም፣ ግን ብቻ አስታውሳለሁ የሆነ ጊዜም ራሱ እንደዚህ በጣም አዎ፣ በግ ይመስለኛል የሆነ ጊዜም ራሱ በጣም ብዙ ዶሮዎች፣ በጣም ብዙ የፈረንጅ ዶሮዎች ማለት ነው እኔ እንጃ አንድ አስራ ሁለት ዶሮዎች ብቻ የሆነ ብዙ የፈረንጅ ዶሮዎች። እነዛም ደግሞ አጋጣሚ ሆኖ አካባቢው ብርድ ስለሆነ ሰሜንሻ፣ ወደ ጅሩ አካባቢ ብቻ ወዲያም ወዲህም እያለ የዶሮ በሽታ ሞተ ምናምና ማለት ጥረቴ ነው የምነግራችሁ። የኒ ጓደኞች አይበቃቸውም ደሞዝ እስከሚመጣ ድረስ። ምክንያቱም ቅዳሜ ማታ የሉም እነሱ። ሰኞ ስራ ሲመጡ አይናቸው እንዲህ ተገልብጦ ነው የሚመጡትና